አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ወድ የተከበራችሁ የዩቱብ ቻናል ተከታታዮችን እንዴት ሰነበታችሁ? ወይ ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንደውም ክርስቲያን ወገኖችን ሰላም ብያለሁ። ዛሬ አዲስ ቪዲዮ መጥቼላችኋለሁ። እንዲህ ላይ የት ባለ እና ከእስከ ዛሬው ላይ ቪዲዮውን ስትጀምሩት ላይክ፣ ሸር፣ ሰብስክራይብ በማድረግ ከኔ ጋር ሁኑ የምለቃቸው ቪዲዮዎች እንድደርሳችሁ የደውል ምልክቷ መጫ እንዳትረሱ ላለ ሙዶች እና ዛሬ በተለየና በአዲስ ቪዲዮ ነው የመጣውላችሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። እንግዲህ እኛ ስደተኞች ከስደተኞች መሀል አንዷን የነኝና ስደት ላይ ስንኖር የሆነ የምንመኘው የምናሟላው ነገር ይኖረናል እና ለቤታችን ብለን የምናስባቸው ነገሮች ይኖራሉ። ዛሬ ለቤታችን ከምንፈልጋቸው አንዱ ማሳካት ምን ከምንፈልጋቸው አንዱን ይዘላችሁ መጥቻለሁ ማለት ነው። እና ውድና የተከበራችሁ የዩቲዩብ ቻናል ሰዎች ይቅርታ ድምጽ ስላለ እና ዛሬ እንደዚህ የሚያማምሩ የቤት እቃዎች ይዤላችሁ መጥቻለሁ ማለት ነው። ላይክ ሼር፣ ሰብስክራይብ እንዳይረሳ። ዛሬ እንግዲህ እንደዚህ በሚያምሩ እቃዎች ተመልሽ መጥቻለሁ እና ስደት ላይ ስኖር እንደነዚህ አይነት ያኔ ስደት ስኖር የቤታችንን የምናደርጋቸው ብዙ ነገሮች አሉና ግን ከቤታችን ዋናውንና ማሳካት ማድረግ ከምንፈልጋቸው ነገሮች አንዱን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደዚህ በሚያማምሩ የፈርኒቸር እቃዎች ማዘዝ እና ማሰራት የምትፈልጉ ካላችሁ፣ ጽድት ባለ በተለየ ከለር ዲዛይን በራሳችሁ ምርጫ ማሰራት የምትፈልጉ ካላችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን እየተጫናችሁ ከኔ ጋር ሁኑ። የምለቃቸው ቪዲዮዎች እንዲደርሳችሁ ማለት ነው። እና ዛሬ ወደ ገደለው ስገባ እነዚህ እንግዲህ ታዘው ተሰርተው የሚረከቡ እቃዎች ናቸው። ያኔ የትእዛዝ እቃዎች ናቸው። እና በዚህ አጋጣሚ ለእናንተ አንዳንድ ነገር ልበላችሁ ብዬ ነው። በነገራችሁ ላይ በጣም ያምራሉ። በጣም ከምንም በላይ በጣም በጣም ያምራሉ። ኢንሻአላህ ኢንሻአላህ እኛም ለቤታችን ከስደት መልሳችን የምናርፍበት ቤታችን ኢንሻአላህ አገራችንን ዙሮ መግቢያችንን ሰላም ያደርግልን እንላለን። ቅድሚያ ለአገራችን ሰላም ዱአ እናደርግ ሁላችን በየሃይማኖታችን አገራችን ሰላም ያደርግልን። በሰዎቻችን የሚኖሩባት ሀገራችን ሰላም ያድርግልንላለው እና ሲቀጥል እንደዚህ በሚያምር ዲዛይን በራሳችሁ ምርጫ ከለር በምርጫችሁ ማዘዝ ማሰራት የምትፈልጉ ካላችሁ ስልክ ቁጥር አስቀምጥላችኋለሁ እንዲሁም በኮሜንት ሀሳብ አስተያየታችሁን በመግለጽ ቀጣይ የሚሰራላችሁ ቪዲዮ ኮሜንት ላይ አስቀምጡልኝ። የተለያዩ ቦታዎች ላይ እሰራላችኋለሁ ማለት ነው። የምትፈልጉበት አካባቢ ለምሳሌ ወሎ ላይ መቀነ ሰላም፣ ገነቴ፣ አቀስታ እንዲሁም ያላችሁ ልጆች ልትኖሩ ትችላላችሁ። ብዙቻችን ስደት ላይ ሆነን በቃ የቤት እቃችንን አሟልተን መግባት እንፈልጋለን። የሁላችንን ምኞት ነው። እኔ ጋር ያለው ሀሳብ እናንተ ጋር ይኖራል ብዬ ስለማስብ የእኔም ሀሳቤና ምኞቴ እንደዛ ነው። ቤታችን ውስጥ የምንፈልጋቸው እቃዎችና እና የምንፈልጋቸውን ነገር አድርገን መሄድ እንፈልጋለንና መቼም ስደት ላይ እኖራለሁ የሚል የለም፣ ያው መሄድን የማያስብ የለም ብዬ ነው። እና ወዳጆቼ ዛሬ እነዚህን እቃዎች አመጣውላችሁ፣ ፍላጎታችሁ አለ፣ ያኔ ትፈልጋላችሁ በሚል ነው። አበረታቱ እንግዲህ ለወሬም ግራንድ አይገባችም። ያው አይናፋር ነገር ነው። እንደዚህ ወሬ እርግጠኛ ነኝ እንደምትሰቁብኝና ቤተሰቦቼ ወደ ምሩ ሲሄድ አበረታቱ። ሰብስክራይብ አድርጉ፣ ሼር አድርጉልኝ። ኢንሻአላህ በቀጣይ በቪዲዮ በሰፊው ሰራላችኋለሁኝ ማለት ነው። ኢንሻአላህ እና እንደነዚህ በሚያማምሩ የፈርኒቸር እቃዎች መጥቼላችኋለሁ። በቀጣይ ደግሞ ምንድነው ምላችሁ፣ ሁሉም በቃ ሙሉ የቤት እቃዎች ማንኛውም ቲቪንዳ ቲቪ ስታንድ ማስቀመጫ ሊሆን ይችላል፣ አልጋ ሊሆን ይችላል፣ ሶፋ ሊሆን ይችላል፣ ሁሉ በቃ የምትፈልጓቸው የቤት እቃዎች በሙሉ ታገኛላችሁ ማለት ነው። እና ከኔዳአሁኑ ይወቅ ሌላ ምንም አልላችሁም። እንደዚህ ለየት ባለ በሶፋ አረቢያ መጅልስ ከለር ዲዛይን በምርጫችሁ እንደዚህ በሚያማምሩ ወላሂ በጣም ነው የሚያማምሩት ። ዕቃቸው በጣም ይለያል፣ ዋጋቸውም ዲስካውንት ነው። እንዳመጣችሁ ለተለይ ለበዓል፣ በዓል እየደረሰ ነው። ለወዳጅ ዘመዳችሁ ማሰራት የምትፈልጉ ካላችሁ፣ ማዘዝ የምትፈልጉ ካላችሁ አናግሩ። ስልክ ቁጥር አስቀምጥላችኋለሁ። በጣም ያማምራል ወላሂ በጣም ማሻአላ ኢንሻአላ፣ እኛም ለሀገራችን ያብቃን። በተስፋ እንኖራለን። እኛ ደግሞ አንድ ቀን መምጣቱ አይቀርም ሀገራችን መመኘታችን እና ኢንሻአላህ። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ አበረታቱ። ወላሂ አይከፈልበትም። ውድ ቤተሰቦቼ አይከፈልበትም። ዋው፣ ዋው፣ ዋው! በጣም ያምራል ወላሂ። ሶፋው የተለየ ነው። አረቢያ መጅልሱ በጣም ይለያል። ማሻላህ፣ ማሻላህ፣ ማሻላህ! በጣም ያምራል በጣም